ይቻላችሁ ለልጇ ትኑር፣ ለልጇ ትኑር። አሀ ሮማን ልጅ የላትም እንዴ? ሮማን ተሰማ ልጆች የላትም? ህፃናት ልጆች አላት፣ ትልቅ ልጅ አላት። ልጅ የላትም እንዴ ሮማን ተሰማ ታሰረች። ደግ እንኳን ሆነች። እያ ስትስቅ። ሮማን ለልጆቿ ስትል መኖር የለባትም። ሮሚ ቴዎድሮስ መጀመሪያ በትክክል አማርኛውን ጻፈው፣ እና ስለ እኔ እንግሊዝኛ ታወራለህ። እንደው ወለባም ምን ይጌታ ስለ ራስ ሳስ አማርኛውን በትክክል ጻፈው። ሌላውን ተውና ኢንግሊሽ ሺ አይባል ሺ አይባልም። ሙት ትክክል አማርኛውን ጻፍና ሮማን ተሰማ ልጅ የላትም እንዴ ሮሚ? ለዚህ እኮ ነው ለዚህ ነው እኮ የምጸየፋችሁ። ለምን እንደሆነ ታውቃላችሁ? አጎብዳጅ አሽቃባጭ፣ አንዳንድ አጎብዳጅና አሽቃባጭ ልክ የላችሁም። እሷ አጭ ፊንገር ለጆዋ፣ ለልጅሽ ያኖርሽ፣ ለልጅሽ ያቆየሽ እናንተ በጎን ተራጭ፣ እሷ ግን እንኳን ሮሚ ታሰረች ደግ ታሰረች ብላ እልልል ብላ እንደዛ ታስካካለች። አያችሁ፣ የሰው ልጅ በእግዚአብሔር ሲያዝ አፉ ይሰበሰባል። ልክ ሲሻለው ደግሞ እንደዚህ ትላለች። ሶ ሮሚን እስር እየተመኘችላት ደስ ብሏት፣ ደስ ይላል እያለች እሷን። ታዲያ እኔ አትመርቂያት ብል ምን አቃጠላችሁ? ታዲያ ምን አናደዳችሁ? እኔ እንደውም እኮ እግዚአብሔርን ፈርቼ ከአንደበቴ መጥፎ አይውጣ? ከሰው ተሽዬ ልገኝ ብዬ እንጂ እኔም በሄደችብኝ ብትናገረች ልክ ማለት ነው። ከሆስፒታል አውጥቼ ሬሳዋን መቅበር የነበረብኝ እኔ ነኝ። ኧረ አልታሰረችም ብሎ ሚስሷን አፈር ፊቱን የምናቅላት አለቂት እንደምታምጣ ነገሩን ነው። ገባክ ቦሌ እኔን እንደ ቀልድ እየተጫወትን እንደምለው አትመርቂያት፣ ምናምን አልከፈለች፣ ምናምን ስል ቤታ መርዝ ለልጇ ትኑርበት ትኑር ይሻላታል። እሷ ግን ሮሚን ግን እንኳን ታሰረች ብላ ስትናገር ግን በእናትነቱ አላሰበችም። ሮሚ ልጆች እንዳላት መታሰርን እንደመረጠ እሷ ያኔ የታሰረ ሲባል ወታ እንደተናገረችው ለሰው ግን እርስር የምትመኝ ጫካ አይናት ምላችሁ እኮ ለዚህ ነው። እሷ ለማንም አትራራም። መቼ ይገባቸው እውነትሽን እኮ ነው። እሷ ለማንም አትራራም። እናንተ ግን እኔ ለሰው እንድራራ ትፈልጋላችሁ። እና እኔ መርዝ ነኝ፣ እሷ መርዝ አይደለችም? አይደለ? አሁን ሩሚ ታሰረ ደግ ታሰረ ስትል መርዝ እሷ እንትን አይደለችም፣ ጥሩ ናት፣ ችግር የለውም። እና አሁን ከፊንገር ጋር የምሰዳደብ በሰዓት አይደለም፣ ጨዋታ ላይ ነኝ። ስጨርስ ግን እኔ እናንቺ እንደ አዲስ እንገጥማለን ነው የምልሽ። እንኳን ለመታረቅ አይደለም ማለት ነው። እስካለሽ ደም ጠብታ ድረስ ነው ማስኬድሽ። የቀረሽን የደም ጠብታ እስክሰፊ ድረስ ነው እኔ እና አንቺ የምንሄደው መታረቁን ታዩ። መታረቅ ምናምን እርቅ ምናምን ይሄ ደረቀ አርሽን እዛ አስታምን። መታረቁን ታዩ እኔ እና አንቺ አልኩሽ እስከ መጨረሻው ድረስ የደምሽ ጠብታ። መርዝ ነው አይደል? መርዙን ትቼ ደምሽ ጠብታ ድረስ እስክትወጣ ድረስ እኔ እና አንቺ እንላቅቅ፣ ያንንም ነግሽ እኔ ትንሽ ነው ጣል የማደርግብሽ። አመቱን ሙሉ ከአፍሽ መርዝ እንድታፊ ነው የማደርግሽ። ያኔ መርዝ ተፍተሽ ለሆድሽ ውስጥ ያለውን ልጅ ማኅፀን ሲደፈን ውሻ ግቢ ከውሻ የወለድሽ ያች እንዲህ እንድትናገር ያደርግሻል። ከዚህ በላይ ደግሞ መርዝ እንድታፊ ነው የማደርግሽ። ያኔ ነው የምልሽ። እርቁን ተይው፣ እርቁንማ አታስቢው፣ እንዳታስቢው። ደፋ ደግሞ ማሰብ አይደል ማሰ በተ ፍሬ የምትባል እርኩስ እየሰደበችሽ ነው ውዴ። ልጆቿን በሀሺሽና በድረግ ተነጥቃ ከኖረች ሴት ጋር ምን ያሁን የምሰዳደብ? እኔ ከአይዲ ጀምሮ ነው እሷን ማቃት። ስስ ስሜቷን አውቃለሁ። ወኪነሷን አውቃለሁ። ደንብ ደካማ ጎኗት እየነገርኳ ልክል እንኳን መርገጥ አላቃተኝ። ግን ድጋሚ ደግሞ የሰው ሰው አሳብጃ አርግር ግልዳ እየቀባች እንድትዞር አላረጋት አራት ነጥብ እሷ እኮ በኮሜንት እኮ ማለት ነው የገዛ አብራ የበላችሁን የጠጣችሁን ጂጂ እየሰደበች ነው ስትባል እኮ ነው ሶስት ሰዓት ሙሉ የምትሄድባት። እኔ አሁን ለምሳሌ ዲቦራ እየሰደበችሽ ነው ብባል እንኳን ደግ ሰደበችን ቪዲዮን አሳዩኝ ነው ምለው። ጭንቅላት ያስባል ላይ ኖርማል አስተሳሰብ ነው ያለኝ። እሷ ግን አሁን አብራ በልታ የጠጣችሁን ጂጂ እየሰደበች ነው ብት ጂጂ ሸርሙ ጣናት ጂጂ እንዲናት ነው ብላ የምትቀጥለው ከእንደዚህ አይነት ሰው ጋር እንዴት ነው የምትሰዳደቡ? ለራሴም ለክብሬም ለዝናይም አይመጥነኝም። አይኖ ላይቱ ነው ነጭ አረገኝ ሶኬ ማሪ ፈረንጅ እንዳሉ ታውቃላችሁ መቼስ። አሁንስ አሪፍ ሆኖ ተረዳችሁኝ። አሁን ለምሳሌ ምት ፕራውድ እየነ ፍቅር የምትሰዳደቡት ሰው እኮ ማለት ነው ትንሽ ማሰቢያ ያለው ነው። ሂሉንታ ያለው ማሰቢያ ያለው። እኔ አሁን ከበላሁት ከጠጣሁት አይደለም አብሬ እኮ አልኩት ሰው ጋር እንኳን ለመነጋገር ትንሽ የሚዘኛል። አሁን እች ፊንገር እንኳን አፏ የምከፍተው እነ መማር እነ ዲቦራ ሁሉ ያውቃል። ታግሻት ታግሻት ለማስረዳት ሞክሬ ነው ስታፈላ ነው የልኩባት። እኔ የሆነ የማውቀውን ሰው ሲሆንብኝ ይከብደኛል። ከዛ ሰው ጋር ውሸት ነው፣ አልሰደበችም። አይቼዋለሁ፣ ሰድባኛለች። ተልኮልኛ ላሰማሽ። ማሚ ነው ለዛው የሚላከል ማሚ ፕሬዚዳንት። ለነገሩ የእሷን ድምፃውን እዚህ መከፍተው ማንስ ታቅማን አባቷና ሮባዳ ይች ደግሞ ልክ ስ የጠፍታ ነው። ሮማን ዝርያ የጠፍታ ነው ብላ ስለምትጠይቁኝ ሰዎች ሮማን ዝርያ ኢትዮጵያ ስት መጣት ተይዛ ሰርቤንገለችው። አያችሁ፣ እንዲህ እያለኝ ነው። የዚች ቦርኮ ደግሞ እንዲህ እያለች ነው ሰው ላይ የምትስቀው። እና እኔ ብት ታማት መርቂያት ስላልኩኝ አንጫጫችሁ። ለዚህ ነው ሮማንስ ልጅ የላትም፣ ልጆች የሏትም። መታሰር ያስቃል። ኤኒዌይ የዛችን ቦርኮ አልከፍትም፣ ግን ስትሳደብ ነበረ ለጊፍት ብላ ዳይ ውደስ ብሎት ጊፍት እንዲሰጣት እኮ ነው የምትሰደኝ? ወይስ ከእንደዚህ ቻይ ረኔ ቦታ ልሰጣት? ሁሌ እኮ ነው የምትሰደኝ፣ ወይም ሁሌ ነው የምትቀናው። ምንም ማድረግ አልችልም። ላይ እድሜም አለ ምናምን፣ አይነሆን ትንሽ አነጥንጠዋል። እድሜዋ ምናምን እድሜ ደግሞ ብላ ደግሞ እንዳትመጣ ደግሞ በአፏ መስክራልኝ ያለች ልጅነት በገዛ አፏ መስክራል። እና ከእንደዚህ ካበደች ጋር አብራ ከበላችሁ ከጠጣችሁ፣ እነሆዴን እነ ማራማይትን እነ ጂጂን፣ ጂጂ የፈለገ መጥፎ ብትሆን ምን ብትሆን ከነሱ ከበላችሁ ጋር የምትሰዳደብ እኔ እንዴት ብዬ ነው ከእሷ ጋር የምትሰዳደቡ? እመቤቴ አንድ ሁለተኛ ጆከር አንበሳ ሰጥሻለሁ እምስሽን አሳይ ብሏል። ላይቭ ላይ ነው እምሷን ያሳየችው ማለት እንዴት ብዬ ነው ጋይ ስምጣለው። ላይቭ ላይ ነው ባሏ እያያትኝ ሐሽሽ ቤት የሆነ ጉራንጉ ውስጥ ገብታ እያጨሰች አስፋልት ላይ ስታስመልስ ነው በንግለቷ ልጆቿ ይጠቀሙት ማለት ምንድን ነው? አሁን ሰርጀሪ የምትለው ኢንስታግራም ላይ ሁሉም ሚካኤልን ሁሉም ያውቃል። ሆዷን አስመጥጣለች። ዲጂ እኮ ባለፈው ጀምሮ አቁማው ነው እንጂ አይጂ ላይ ሆዷን አስመጥጣለች። ሲጋራ መታጨስ ሴት ላይክ ስለ እሷ ምኑን ጀምሬ ምኑን ጨርሰዋለሁ? ብነካት፣ በብዙ ነገር ቪዲዮዋን እያመጣው ነካታለሁ። አሁን እንትናን ማንነት የሌለች ትላታለች በአደባባይ አደ እንደ ትግራይን ባንዲራ አራት ቦታ ይቀዳደደችው። በማንነት እንኳን ብንመጣ የትግራይን እኮ ባንዲራ ሰው ልጅ በአፉ ተናዶ ይናገራል። ባንዲራዋን እኮ አውጥታ ነው የቦጫጨቀችው። ማለት የምጣላውን ሰው መለየት አለብኝ። ተረዳችሁ? ኮመንታተር የሆነ ነገር ሲላትኮ ነው ጓደኞቿን እንዳልሆነ እንድሆን አድርጋ የምትሳደበው። ከእንደዚህ ሰው ጋማ እችን እንደ ሰውም አልቆጥራት። አንደኛ እድሜያችን አይፈቅድም። ሁለተኛ ለልጆቹ ያልሆነች ለእኔ ልትሆን አትችልም። ሙስሊም የሆነች ሙስሊም ሆነ አይመጣኝ። ጴንጤ ነበረች ከዛ ኦርቶዶክስ የሆነች ከዛ በኋላ አማራ ነኝ ብላ ከዛ ተጋሩ ነኝ ብላ ትክ። እንዴት ነው ጋይስ የምንጣለው? ፍሬኮ ቀዥቢናል። ማርያም ከእንደዚህ አይነት ሰው ጋር እንዴት ነው የምንጣለው? አሁን ዝም ብዬ እኔ ፍሬ የብዬ ሂጄ ማለት ነው አንድ ቤቢ ቤቢ ላይ አሁን ትንሽ በሰጣት ምናምን ማለት ነው ይኔ ፍቅር ኔ ማር አሳስተው ነው እኮ ምናምን በኋላ ከዛ ዝም ብዬ ኮሚንት ላይ ጅጅግ እየሰደበች ነው ብላ ትረግጣታለች። ባህሪዋን ስለማቅ ነው። ከአይዲ ጀምሮ ነው አውቃት። እመቤቴ ነግራቸዋለች እኮ ከአይዲ ጀምሮ ነው። ከአይዲ ጀምሮ ሆዷን ካስመጠጠች አይዲ ጀምሮ አውቃታለሁ። ለዛ ነው ማርያምን ቦታም አልሰጣትኝ። ትንሽ ነው ጠቅም አደረጋት። ግድግዳ ላይ አሯ የምትለቀልቅላለሁ። በቃ አለቀ። ኖ ሞኝ አይደለች፣ በጣም ብልትናት። ሲስተምኛ ናት። እንደ እብድ ያደርጋታል። ግን እንትናት በቃ ይህ ህይወቱ ተስፋ የቆረጠ ሰው የለም። እንደዚህ አይነት ሰው ናት። እኔ እኔ ከእሷ ጋር ተሰዳደ ግንቡ ላይ አሩን የለቀለቀ ማን ነው ላለው አለቀ። ቀን ሙሉ ስለ እኔ እንድታወራ ነው ማድረግ ይህንን ነው። እኔ ስስ ልቧን ስለማውቀው ነው። አሽሻምና ያዝ እንደ እኔ የማረሰው መቤቴ እንጆከር አንበሳ፣ እሱን ቪዲዮ እልክላቸው አንበሳ፣ አንበሳ ሰጥሻለሁ ሲላት ኪድሀን እምረትን ዳቧ እንደዚህ አድርገ እንሷን እኮን ያሳየችው ለመቶ ሀምሳ ዶላር አሜሪካ ተቀምጣ ተለኛል። እኔ አሜሪካ ብቀመጥ እምሴን አላሳይ ቂጤና ምንድንን ቂጤኑና ጉርጉሩልኝ አለ እምሴን አልክም። ለመቶ አምሳ ዶላር ብዬ እንደው አስቂያችሁም ጊፍት ትሰጡኛላችሁ እንጂ እምሴን አላሳይም። እመቤቴን ኪዊ ያላየሹ ጆከር ላይቭ ላይ እምስሽን ካሳየሽ እሰጥሻለ ሲላት ነው እምሴ ተላይታለ ንጹህ ናት ብላ አውልቃ ምሷን አሳየች። እና ከእንደዚህ አይነት ሰው ጋር እንዴት ብዬ ነው ውዶቼ የምሰዳደቡ እድሜ ለጆከር ዳቦዋና ሳይሆን እኔን እሙሙ አታውቃትም ምን አይነት እንደሆነች እኔ ግን እሷን አውቀዋለሁ አታውቂውም ካለ ቪዲዮ አለኝ ይዤው እመጣለሁ ምን ችግር አለ ላይቭ ላይ አሳየች እውነቴን እኮ ነው መህነ በጥር የጠራሽ ብሼ እሙሙ ይቅርታ እሙሙ ውዶች አንዴ አንዴ ውዶች እሺ ስወድሽ ማርዬ ምን አትመጥነሽ ማርዬ ምን አትመጥነኝም እመቤቴ። በምንም አንገናኝም፣ በምንም በምንም በምንም አንገናኝም። በምንም እምነት ሙስሊም ነኝ ብላ በንጋታው ሰክሬ ነው ሙስሊም የሆንኩት ያለችው። እኔ እኮ አይምሮ ያስባል ሃይማኖት የመሰለን አልደፍርም። ሃይማኖት እኔያው ሙስሊም በእስልምናው ጽድት ያለ እስልምና ወዲህ ወዲያ ማይል ኦርቶዶክስ ወዲህ ወዲያ ማይል ስወድ በቃ ሙስሊም ሆኑ የክርስቲያን የሚያከብር ክርስቲያን የሙስሊም የሚያከብር ምና እኔ ሃይማኖቴን፣ እንኳን ለመለወጥ እንዴት ሰው እንዴት ነው የሚለውጠው ብዬ ነው የማስበው። አይደለም እሷ እኮ ዛሬ ሙስሊም ሆና በንጋታው ሰክሬ ነው እስልምና ነው ያስቁት ነው ያለችው። ከእንደዚህ አይነት አይምሮ ከቀወሰ መጠጣም ሀሸሻም ጋር ብትሰዳደቡ ተስፋ የቆረጡ ናቸው። ጴንጤስ ሆናለች አ ጴንጤ ሆናለች፣ ያልሆነችለሁ እንዴ ትንሿ ሴቱን የሴቷ የሴቷ ቴቴ ቤት ታጌማት ማትጫወት ምን ልጫወት፣ አስጠልቶኝ ነው እኮ ዛሬ ተውኩት። ዛሬ ያ ዛሬ ነው የሚሄደው መሰለኝ ለዛ ነው የምን ቴቴ ቆለጦ አላሉ። ዛሬ ነው የምሄደው ያ ሰውዬው፣ ዛሬ ነው የምሄደው። የምን ቴቴ ቆለጦ አሳነስ ጉባችሁ። ቴቴ ብዬሽ ብዬሽ ቆለጥዬ ወይ ዘንድሮ ትናንትና፣ በነገራችን ላይ ልንገራችሁ እኔ ከእናንተ ዜድ መቶ እጥፍ ትሻለኛለች፣ ማርያም ነው የምላችሁ። ከእናንተ ዜድ መቶ እጥፍ ትሻለኛለች። ለምን መሰላችሁ? አትሊስት እንኳን ዜድ ማለት ነው። እኔ የዛን ጊዜ እኔ ስለተሳደብኩ ነው እንጂ የተሳደበችው እኔ ባልሰድባት በዛ ጌ የምትሳደብ አይመስለኝም። ለምን የኔ ልጆችም እየነገሩኝ ነበር። እንኳን ሰደበችኝ፣ ከሰደበችኝ እኔም ሰድቤያታለሁ ማለት ነው። ደጋ አድርጋ ሰደበችኝ፣ ደጋ አድርጋ እንኳን ሰደበችኝ ለእኔ ትሻለኛለ ዜድ ከማናችሁም በላይ ማርያምን፣ ትሻላለች ትሻላለች፣ አክባሪ ናት። እናንተ ናችሁ እንጂ የምቆሰቁስኝ እሷ እኔን እንድትሰድብ። የማን ተገረድሽ ምናምን ከእናንተ በላይ ገረዳለ። እንዲያ፣ ለምሳሌ ትናንትና በኪዱን የሰደበቻት አለች አርምት ለቀልቋ